እግዚአብሔር ይመስገን እነዚህ አገልጋዮች ተነጣጥለው ተበጣጥሰው የራሳቸውን ኢምፓየር ከፍተው የሆነ ቸርች መስርተው ነብዩ ብቻውን አስተማሪ ብቻውን ወንጌላዊ ብቻውን እንትና ብቻውን ባለራይ ስለሆነ ራይና መስራች ምናምን ወገኖች አባይ ለብዙ ጊዜ እንዲሁ ሲፈስ ነበር ኃይልም ጉልበትም እያለው አባይ አባይ አባይ አባይ አባይ ያለ አገሩ እየተባለ በቃ በዚህ ነው ቢታወቅ የነበረው። ነው እንዲህ ኃይል እየፈሰሰ በረሃብ በጉስቁልና እየኖርን አንቀጥልም ብሎ አባይ ተገደበ። ኃይል ሆነ ተገደበ። ዛሬ አባይ አባይ አባይ የለም አባይ አባይ ዛሬ ዛሬ ትልቅ ሀብት ነው። ትልቅ አገር የሚለወጥበት ነው። ወገኖች ይልንገራቸው፣ ኢትዮጵያ በመለኮታዊ ጉብኝት ውስጥ እንዳለች ታወቃቸው። አወቃችሁ? ካላወቃችሁ ግን ልታቆሙታ ትችል። ይህ ለውጥ የዶክተር አብይ ለውጥ አይደለም። ይህ ለውጥ የሆነ የሆነ ሰው እንትን ያደረገው አደለም። ይህ ለውጥ ከላይ ቄስ በሊናን ጠይቋቸው፣ የሉ ምሳቸው እዛ ሄዳችሁ ጠይቋቸው፣ ጽፈዋል ኢትዮጵያን እግዚአብሔር እንዴት አድጎ እንደሚለውጥ እንዴት እንደሚቀየር ቢያድግ ጊዜ ኮን የተናገረው ምን ቦታ ነዳጅ እንደሚወጣ ምን እንደሚል ትልልቅ ነገሮች እንደሚሰሩ አልተናገረም፣ ተናግሯል። እኛ እንረሳለን። ለሁሉ ነገር ነው እንትን ምን ተናግሯል ተናግሯል። ማን ይመጣኛ? ዶክተር አብይ ይመጣል ብለን አስበናል። ምናልባት ኢህአዴግንም ለውጦት መለስንም ለውጦት ይቀይረዋል ብለን እናስብ ነበር። ወንድማችንን አስነሳ። የጌታን ስም የሚጠራ እግዚአብሔርን የእግዚአብሔርን ስም እየጠራ ሌብነትን የሚጠየፍ ሰው አስነሳ። ይህኮ በመንፈስ ነው በመዘን ያለብን። እግዚአብሔር ትልቅ ስራ ትልቅ ስራ በምድሪቱ ላይ እየሰራል። ለማንኛውም! እነዚህ አምስት የቤተ ክርስቲያን አገልጋዮች ለብቻቸው ሆነው ብዙ ባክነዋል ነቢያቶች ነቢዩ ከአገልጋዩ ከመጋቢው ከአዋሪያው ተነጣጥሎ ማገልገል አይችልም ኃይል ይባክናል አባይን ያነሳሁላችሁ ለዚህ ነው በጣም የሚታወቁን የስምጠራ በጣም ደስ ይለኛል በጣም የምንወዳቸው የምናከብራቸው የነበሩ ነበሩ። ራእይ አለኝ ባለ ራእይ ነኝ መስራች ነኝ ሐዋርያ ነኝ ብለው ጀምረው የወጡ ቀን ነበር፣ ክላይማክሳቸው ከፍታቸው ያኔ ነበር። እስከ ዛሬ ድረስ እየወረዱ ያሉ በጣም ብዙ ሰዎች አሉ። እግዚአብሔር፣ ወገኖቼ፣ የራሳችንን መንግስት ለማቆም ጸጋ አልሰጠንም፣ አካሉን ወደ ክርስቶስ ሙላት ለማሳደግ፣ እኔ አስተማሪ ነኝ እኔ ስላስተማርኩ እናንተ ወደ ክርስቶስ ሙላት አትመጡ የነቢዩ አገልግሎት ያስፈልገናል። የነቢያት አገልግሎት ምንድን ነው? አገልግሎታቸው የተሰወረውን ምስጢር የሆነውን እየነቀሉ እየገለጡ እያወጡ እያፈረሱ መንፈሳዊ ነገር እኮ ነው ወገኖች። ብዙ እስራት ውስጥ ነበር እኔና ቤተሰቦቼ በጥንቆላ ውስጥ የነበርን በቤተሰብ ጣጣ የዛር ውቃቤ ምናምን የሚባል ውስጥ የነበርን እኔ ዶሮ አልበላም ነበር። ዶሮ ስበላ ያመኛል፣ ያስመልሰኛል። እና በ በእስራት ውስጥ ነው የነበር ነው በቤተሰብ በእንዲህ አይነት ችግር ውስጥ ነው የነበር ነው። ወደ እግዚአብሔር ቤት ስንመጣ አስተማሪው ይሄን ምን ያውቃል፣ አስተማሪው ይህን ምን ያውቃል? አስተማሪው የእግዚአብሔርን ቃል የሚያስተምረው የነቢያት አገልግሎት ግን ከዚህ እስራት እየገለጡ እያወጡ ነፃ እያወጡ እያበጁ እያስተካከሉ አቅጣጫ እያስያዙ ወገኖቼ ወደ ክርስቶስ ሙላት አመጡን። እግዚአብሔር ይመስገን፣ ሃሌሉያ። የነቢያት አገልግሎት ነቢይ ሲባል፣ አሁንም እናስበው። እኛ ስም የሚጠራውን ከበከበ ከበለ እንትን ይሄ የአእምሮ ህመም መታከም ያቃታቸው ብዙ ሰዎች እንዳሉ ነግራቸዋል። ነቢይነት ስም መጥራት አይደለም፣ ስልክ መጥራት አይደለም። ነቢይነት ሰውን ወደ ክርስቶስ ማምጣት፣ ወደ ክርስቶስ ሙላት ማምጣት ነው። እግዚአብሔር ይመስገን። ነቢይ እኮ ይመጣል፣ አንተ ጋር። አንተ ጋር ለምን ትሄዳለህ? እሱ ጋር እግዚአብሔር እኮ ለአንቺ ነው ነብይ የሰጠው። ለአንተ ነው ነብይ የሰጠው። እውነተኛ ነብይ እኮ አንኳኩቶ ቤት ይመጣል፣ ካስፈለግ እግዚአብሔር ይናገረን ስንል እኮ እንደዚህ ይሆናል እኮ። በጣም መወዳት ማከብራት አንድ ነብይ ነበረች። እኔ የዛን ጊዜ ቤተሰብ ድርጅት ነው የምመራው፣ እነግዳለሁ ምናምን፣ ጎን ለጎን አገለግላለሁ። እና አገልጋይ ነኝ ብዬ ብዙም አላስብኩም። ነገር ግን አንድ ራይ አየች። አንድ መኪና ተከፍቶ ሲጸዳ፣ የዛገ ብረት ደግሞ በብርጭቆ ሲጸዳ ከዛ የኤሌክትሪክ እንጀራ ሆኖ ምጣድ ሆኖ እንጀራ ሲወጣበት አየት። ከዛ መልእክት አለኝ። ይሄ መልእክት ለአንተ ነው አለች። ለእኔ ማለት ነው የዛን ጊዜ እኮ የለም፣ ሀሳቡም የለም። እግዚአብሔር ቆሻሽን አጸዳለው፣ ጠርጋለው፣ አጸዳለው መኪናው ሲታጠብ እንደነበር እንትን አረግና ለህዝቤ የሚቀርብ ለህዝቤ የህይወትን እንጀራ የምታቀርብ አስተማሪ አድርጌ አስነሳለው ይልሃል ነው። እኔ በጊዜው በስህተት የመጣ መልእክት መስሎ ነበር። ምክንያቱም እኔ ነጋዴ እንጂ አገልጋይ አልነበርኩ ግን የሆነው ይሄ ነው። ዘማሪ ነኝ ብዬ ሞክሬ ያለው አልሆነም። ጊታር ገዝቼ እግዚአብሔር ከለከለኝ። ተው ይሄ አንተ አደለም አለ። ምን ያልሞከርኩት ነገር አለ? አሁን ግን በትክክለኛው ጸጋይ በማስተማር ስመጣሁ፣ ይሄን የነገረኝ አስተማሪው አይደለም፣ ይህን የነገረኝ መጋቢው አይደለም፣ ይህን የነገረኝ ነብዩ ነው። ነብይ ያስፈልገናል ወገኖች። ጠላት ዲያብሎስ አንዱ ከሰራው አደገኛ ነገር ሐሰተኛ ነቢያት እንደ አሸና ፈላብንና፣ ጤነኛውን ነቢይ ጠላን። ጤነ ነቢይ የለም በቃ የለበቃ ወደሚለው መጣ። የእግዚአብሔር ቃል ይበቃናል ወደሚለው መጣ። የእግዚአብሔር ቃል ይበቃናል። የእግዚአብሔር ቃል ነቢይ ያስፈልጋል እያለ ይበቃናል የምትለው ምን አያችሁ? እነዚህ አምስት ኦፊሶች አንድ ላይ ተቀባብለው ሲሰሩ አካሉ ወደ ክርስቶስ ምላት ምን ያደርጋል ይመጣል። አያችሁ ኤሌክትሪካል ኢንጂነሩ ሳኒተሪ ኢንጂነሩ ስትራክቸራል ኢንጂነሩ ሌሎችም ኢንጂነሮች ተቀባብለው አንዱን ህንፃ ሙሉ እንደሚያደርጉት እነዚህ አገልጋዮች በአንድ ላይ ሆነው ተያይዘው ሰው አካሉን ወደ ክርስቶስ ሙላት ያመጡታል። ለምንድነው የኢትዮጵያ ቤተክርስቲያን ድካም ውስጥ የገባቸው? ለምንድነው የዛለችው? ምክንያቱም ሁለት እርምጃ ስትራመዱ አለ ቸርች አለ ዛጋ ከበደ የሚባል ሰው የጀመረዋለ፣ ሐዋርያው ማነው የሚባል የጀመረዋለ፣ ነብይ ከሌ የሚባል የጀመረዋለ። ነቢይ ነብይ ነው አይደለም ነው በእውነት ነው ሐዋርያ የሚባለው እንትና የምናቃቸው የእኛ የሆኑት ከእኛ ጋር የነበሩትን እንትን ብለዋል። ታዲያ ችግሩ ምንድን ነው? ችግሩ ነቢይ ብቻ አካሉን ወደ ክርስቶስ ሙላት ማምጣት አይችልም። ሐዋርያ ብቻ አካሉን ወደ ክርስቶስ ሙላት ማምጣት አይችልም። ምንድ ነው የሚሆነው? ህዝቡን ሰብስቦ ሲተነብይ ሲተነብይ ሲተነብይ ቆያል፣ መጨረሻ ላይ ሱም ይደክማል፣ ጉባኤው ይበተናል። የጥቂት ወራት ጉዞ ነው። የጥቂት ዓመታት ጉዞ ነው። አሁን እንደ ቀድሞ እኮ አደለም። ብዙዎቹ ደክመዋሉ። አቁመውታል። የቤት ለቤት ክራ አንዳንዱ ቀለበት እየወጣበት መንገድ አንዳንዱ አንዱ እንትን እንትን እየሆን በእግዚአብሔር ቤት ውስጥ ስፔሻል የሚባል ልዩ የሚባል ማን ነው? ማንም፣ ክርስቶስ ነው። ልዩ ክርስቶስ ብቻ ነው። የሚመሰገን ክርስቶስ ብቻ ነው የሚመለክ። እግዚአብሔር ይመስገን። አያችሁ ወገኖች፣ እነዚህን ነቢያት የትናገኛቸው እነዚህን ሐዋርያት የት ታገኛቸዋለህ? የትም አታገኛቸውም። ህብረትን ጠብቀ ተቀመጠ። እግዚአብሔር ነቢይ ያስነሳል፣ ሐዋርያ ያዝ ያስነሳል፣ አስተማሪ ያስነሳል። አካሉ ባለበት ሁሉ ጸጋዋል። የኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ታሪክን ብታጠኑ ሙሉ ወንጌል ቤተክርስቲያን ከ3000 አጥቢያ በላይ አላት። መሰረተ ክርስቶስ ከ2500 አጥቢያ በላይ አላት። ቃለ ህይወትም ሙሉ ሌሎችም፣ እነዚህ ሜላይን ቸርች የሚባሉት በጣም ብዙ ብዙ ብዙ ብዙ ሺህ የሚቆጠር አጥቢያዎች አሉ። ይሄ ሁሉ ሲሆን ሐዋርያ የሚባል ነቢይ የሚባል ይህን ሁሉ እኔ ነኝ ያረኩት ይሄ ሁሉ በእኔ ምክንያት ነው የሆነው የሚባል የለም፣ የለም። የቴሌ ሰራተኛ፣ የመንግስት ሰራተኛ፣ አስተማሪ፣ ነጋዴው በሄደበት ቦታ ተሰብስበው ይጸልያሉ። ይበዛል፣ ይጨምራል፣ መስመር ይይዛል። መጽሐፍ ቅዱስ ቤተ ክርስቲያን ምን እንዴት መሆን እንዳለባት ወረደ የተጻፈ ስለሆነ በዛ ስታንደርድ ያሳድጉና መጨረሻ ላይ ዋና ቤተክርስቲያን ያን ቦታ ትረከባለች። የቤተክርስቲያን መልክ ይይዛል። ቸርቹ ሲጀመር የነበሩ ሰዎች ሌላ ቦታ ሊሄዱ ይችላሉ፣ በስራ ምክንያት ሊሄዱ ይችላል፣ ላይታወቁ ሁሉ ይችላሉ። አካል ግን ጠንክሮ እግዚአብሔር ይመስገን የክርስቶስ ቤተክርስቲያን ከፍ ከፍ ብላ። በዚህ መንገድ ነው ቤተክርስቲያን ያደገችው። እዛ ውስጥ ሐዋርያ ያልተባሉ ሐዋርያቶች ግን ነበሩ። የግድ እኮ ሐዋርያ መባል የለብኝም። ሐዋርያ ለመባል ለመሆን ጸጋ ነው ሐዋርያ የሚያደርገህ። ነቢይ ስለተባልክ ነቢያት አትሆን። ነቢይ ከሆንክ በጸጋ ተገለጥ። ምን ችግር አለ? ማን ይከለክላል? ቤቢ ፊያት የምትባል ቤቢ ፊያት የምትባል ትንሽ መኪና አለች። ትልቅ ደግሞ ካቻ ማሌ የሚባል አውቶቢስ አለ። ያችን ኩር ኩር ቤቢ ፊያትን የካቻ ማሌን ታርጋ አምጥተን ብንለጥፍባት፣ ወደው ለጌታ ክብር ተለውጣ ካቻ ማሌ ትሆናለች? ስልሳ ሰው ትይዛለች። የሚለወጥ ነገር የለም፣ የሚለወጥ ነገር የለም። ቤቢ ፊያት ነህ። እንደገና ተናደንበት ደግሞ ከአቻማሌውን እግዚአብሔር ይገስጽህ፣ እሺ፣ ወጋው ምናምን ብለን የቤቢ ፊያት ወስደን እንትን ብንለጠፈበት ከአቻማሌ ለጌታ ክብር እንደ ቤቢ ፊያት አምስት ሰው ይይዛል። ወገኖቼ ጸጋ፣ መጽሐፍ ቅዱስ ነብይ ነኝ የምትለውን ነኝ የሚሉ ካሉ ከሃምሳ ፐርሰንት በላይ አይደሉም ሰዎቹ እየሰማችሁ ነው እስቲ መስማታችሁ ልጃችሁን አሳዩ ልንገራችሁ አንድ ሰው ነኝ ካለ በቃ ግማሽ ያህል አለመሆኑን አረጋግጠሻል ሌላ ጨምሪ ደግሞ ዋላ ለበለጠ ምስክርነት መጨረ ነኝ አይባልም ሆነን ነው የምንገለጠው ጸጋው ነው መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ነው ተብሎ የተጻፈ ስለዚህ ቤተክርስቲያን ምን ሆነች ደከመች አያችሁ በዛች አካል ውስጥ ባለችው ቤተ ክርስቲያን ውስጥ ሰዎች የማይገባ ነገር ሲያደርጉ፣ በመሰረተ ክርስቶስ ቤተ ክርስቲያን ናዝሬት ፓስተር ከድር ደርጩም የሚባሉ ነበሩ። ብዙ ጊዜ ይጠቅሳቸዋሉ። በጣም ስለምወዳቸው ጠቅስ። አንድ የቤተ ክርስቲያን ደግሞ ትልቅ ሰው ነበረ። ሀብታም ነጋዴ ነው። እዚህ አዳማም አለው። አሁን አዳማ ተብሏል። አዳማ አለው። እንደገና ደግሞ ድሬዳዋም ንግድ ቤት አላቸው። እና የፓስተር ከድር ወደ እንትን ናቸው በእድሜ ምናምን ይመጣጠናል ና ከድር ዘር ቀድር ና ብር ገንዘብ እየመጥቻለሁ ይላሉ። ምክንያቱም አስራታቸው ተለቀሰ ለሚል አንድ ሀያ ሺ ብር ነው። ይህን የምነግራችሁ ሚኒመም ከሀያ አምስት ዓመት በፊት ያለ ታሪክ ነው የምነግረው። በሀያ አምስት ዓመት በፊት ሀያ ሺ ብር በአስራ ሁለት ሺ ብር ስፖርት ካር ቤቢ እንትን መግዛት ትችላላችሁ። መኪና ትገዛላችሁ። ሀያ ሺ ብር ምናምን በጣም ብዙ አማርጣችሁ ትገዛላችሁ። ትንሽ ከጨመራችሁበትማ ኮሮላ ሁሉ ልትገዙ ትችላላችሁ። ይሄን ይዞ የሚመጡት ሰውዬ እና ሰውዬም እንደሚል ታውቃላችሁ። አንተ ዱርዬ ከአንተ ብር አንቀበል፣ ከዱርዬ ቤተክርስቲያን ብር አትቀበል። የት አለህ አንተ የት አለህ? ምሳሌ አደለህ? ለቤት ለትዳር ምሳሌ አደለህ? መጀመሪያ ስ ቁጭ በልስ ቁጭ በልስ ብርን አርደኛ የሚፈልግ አንተ እኔ እኮ ብር ነው እኮ ምልህ እኮ ብራ ቶስ ድሞ ቤተክርስቲያን በብር አትመራ። ቤተክርስቲያን የብር ጥረት የለባት። ቤተክርስቲያን በብር አትመራ። ቤተ ክርስቲያን የምትመራው በክርስቶስ ነው። እሱ ነው የሚመራት። እግዚአብሔር ይመስገን እና አይቻልም ለው በጣም ነው እንትን የሚሉት የነበረው። ፋይናል ባጭሩ ታሪኩ፣ ያ ሰው በጣም ትዳሩን ፈታ፣ ቤቱ ብዙ፣ ምክንያቱም ህይወቱ ጤነኛ አይደለም ባጭሩ። እና አንድ ቀን መሀል መሰረተ ክርስቶስ ላገለግል ሄጄ እዛ ሳገለግል የእሳቸው ልጅ ኳየር ውስጥ ሆኖ ሲያገለግል አገኘው የካሽከሪ ልጅ ነኝ ይኳዋለ። በጣም ደሳለ። የእኛ የዱርዬ ልጅ ነው ይሄ። ግን ይሄ ልጅ እንዴት ቤተክርስቲያን ውስጥ ተጠበቀ? ለምን እንደተጠበቀ ታውቃላችሁ? ቤተክርስቲያን ከዛ ዱርዬ ሰውዬ ጋር ሳይሆን ከቤተሰቡ ከልጆቹ ጋር ቆማ ልጆቹን ትረዳ ነበር፣ ታግዝ ነበር። አትቀበልም ዲሲፕሊን ለማድረግ ትሞክር ነበር። ስለዚህ ልጆቹ ቤተክርስቲያን ጤነኛ መሆኗን ያውቃል። እየሰማችሁ ይህ ነው ቤተ ክርስቲያን ከነሱ ጋር ቆማ ነበርና፣ ከቤተ ክርስቲያን የት ይሄዳል? ቤተ ክርስቲያን ማለት ይሄ ነው ወገኖች። እኔ ወደ ቤቴ ሲሄድ የማላውቀው ሰው ከሚስቴ ጋር ሲጸልይ ባገኝ ዝም የምል ይመስላችኋል? ዝም የምል ይመስላችኋል? የምሆነውን አድርጌ የሚሆነውን ፈጥ ጨርሼ ከዛ እነግራችኋለሁ። የዛ ቤት ራስ እኔ ነኝ። ቤቴን የምተዳድ የማስተዳድር እኔ ነኝ። ባለቤት የጸሎት ፕሮግራም ካላት አስቀድማ መንገር አለባት ለኔ ለእኔ መንገር አለባት። እኔ በሌለውበት እንዴት ነው እሱ የሚቀጣጠረው? እንዴት ነው የሚጸልየው? ቤቱ ራስ አለው። ቤቱ መሪ አለው። አይቻልም የሚል እኛ ቤት ውስጥ ቴሌቪዥን ከሰኞ እስከ ዓርብ አይታይም፣ አይታይም፣ አይታይም። ቅዳሜ እሑድ ነፃናችሁ፣ ልጆች ትናደርጋል። ይሄ እኛ ህግ ነው። ቤት ህግ አለው፣ ስርዓት አለው። ማንም ሰው መጥቶ የሚሯሯጠው ነገር አይደለም። አንዳንድ ጊዜ ባለቤቴ፣ ሌላ ጊዜ እኔ ሳትስል እንመላለሳለን። ይሄ ቤት ስርዓት አለው። ሰው ቤቱን ሰው አገሩን በስርዓት እያስተዳደረ እንዴት ነው ቤተክርስቲያን በስርዓት ማትተዳደሩ? እንደፈለግከው እየመጣ እንደፈለግከው እየሄድክ እንደፈለግከው እየሆን፣ ይሄ መጽሐፍ ቅዱሳዊ አይደለም። ይሄ የክርስቶስ ቤተሰብ ነው። እየሰማችሁ ነው? የክርስቶስ ቤተሰብ ነው። ይሄ የአንድ አባት ልጆች ነን። እዚህ ያለ ነው። ስለዚህ ቤተክርስቲያን ህብረቷን ስትጠብቅ ምን ይሆናል? በመካከላችን በችግር ምክንያት ልጆቿን ማታስተምር ልትኖር ትችላለች። ገንዘብ ያነሳቸው ሊኖሩ ይችላሉ። ፈተና የደረሰባቸው ሊኖሩ ይችላሉ። ህብረት ካለ በውስጥ ለውስጥ የምንያያዝ ከሆነ መሪዎች ይህም በጣም በቅርበት የሚከታተሉ ከሆነ ችግር ሳይደርስብን ቶሎ ይደረስልናል። እኔን እንጂ እየረዳሁሽ ያለሁት ብሎ አንድ ሰው በነዛ ሰውለች ላይ እንዳይከብድ ቤተ ክርስቲያን እንደ አካል ሰዎችን ትረዳለች፣ ሰዎችን ታገዛለች። በቤተ ክርስቲያን አንድ ጊዜ እንደዚህ አደረግን። ትርፍ ልብስ ያላችሁ ትርፍ ያላለም ልብስ ያላችሁ ጫማም ይሁን ምንም በቃ የሚያስፈልግ ነገር ካለ ቤተ ክርስቲያን ውስጥ አሉ፣ ልንረዳቸው ልናገዛቸው ምንችል፣ ከኛ ካተረፈ ለሌላ እንሰጣለን። እባካችሁ እስቲ አንድ እንትን አዘጋጅተናል። አንድ ማህበር አቋቁመናል። ያ በቤተ ክርስቲያን ውስጥ ያሉትን መማር ያልቻሉትን ማስተማር፣ ከፍለው መታከም ያልቻሉትን ከፍለን ማሳከም፣ እንደዚህ እንደዚህ በሚል አቀናጀነው። ልነግራቸው አልችልም። የተመደበው ክፍል የተሰጠው ክፍል ሞልቶ እስኪፈስ ድረስ ሰው ንጹህ ንጹህ ልብስ አመጣ። ንጹህ ንጹህ። አንዳንዶቹ ደግሞ የሰርጋቸውን ቬሎ አመጡ። ቬሎ፣ የወንድ የሴት ምናም ግጥም። ስለዚህ አማኞች ባስፈለጋቸው ጊዜ ገብተው የማንንም ፊት ሳያዩ፣ እዛ የተመደበ ሰው አለ፣ መጥተው መርጠው አድርገው ለብሰው ይሄዳሉ። ይሄ እኮ ነው የአንዱ ትርፍ ለሌላው ጉድለቱን ምን ያደርጋል? ይሞላል። እኔ በጌታ ፍቅር እንዋደዳለን ተብሎ መተቃቀፍ ምንድን ነው? መርገም እኮ ነው ወገኖች። ትክክል እኮ አይደለም። ዝም ብለን እንዋደዳለን እንበል የትኛው ፍቅር እንደሆነ እሱ ችግር ስለሌለበት በጌታ ፍቅር እወድሃለሁ ብሎ ማለት ፕሮግራም ማድመቂ አይደለም፣ ራስን ችግር ውስጥ መክተት ነው። ምን ማለት እንደሆነ እንገራችሁ። ክርስቶስ እንደሞተልኝ እሞትልሻለሁ። ክርስቶስ ተዋርዶ እንዳከበረኝ እኔ እያለው የአንቺ ልጆች እቤት አይቀመጡ የእኔ ልጆች እንዲየሆኑ የአንተ ልጆች እንደማለት እኮ እኛ ሰባኪው ስላለ ነው የምንለው። በጌታ ፍቅር ታምር አለ በለው ምናምን፣ ይሄ ትክክል አይደለም። በእውነተኛ አካሄድ ህይወታችንን መምራት ይጠበቅብናል። እግዚአብሔር ይመስገን። ስለዚህ እቺ ቤተ ክርስቲያን ወገኖች የተመልከቱ፣ በእንዲህ አይነት መንገድ ነው የእግዚአብሔር ቃል መካከለኛ ሲሆን የእግዚአብሔርን ቃል ቅድም ሰምቻለሁ። ቤተ ክርስቲያን ማለዳ ላይ ረጅም ትብርቶች አሉ። ከዘፍጥረት ለማን ነው የሚሰጠው? ለምን ትቀራለህ? ምን ለምን ያለማቋረጥ ሳይሰለቸን እኮ በቀን ሶስት ጊዜ እየበላን፣ እኔ አሁን ላለፉት ሃምሳ ሰባት ዓመት ሃምሳ ሰባት ሆኗል እድሜዬ ሃምሳ ሰባት ዓመት ሙሉ ስበላ ነው የኖርኩት። አሁን ገና እራሱ እበላለሁ፣ ከዚህ ከወጣሁ በኋላ ለምን ካልበላው መኖር አልችልማ፣ በቃ የት የሚታወቅ ነገር እኮ ነው፣ ስንበላ ነው የምንቆመው። መንፈሳዊ ምግብም መብላት ይጠበቅብናል። ለጌታ ክብር፣ ጌታ ቢፈቅድ ከቻርች ትመጫለች ካልቻል ካትመጣም፣ ክርስትናን አትቀጥለው ታቆም አለ አንድ ቦታ አለ። መንፈሳዊ ጠኔ፣ መንፈሳዊ ረሃብ የያዘው ሰው ወንዝ አይሻገርም። መጽሐፍ ቅዱስ የእግዚአብሔርን መንግስት፣ አያላን ይናጠቋታል ነው የሚለው። የእግዚአብሔር ሰዎች፣ አንድ ነገር ልንገራቸው ሰዎች አለው፣ በጸጋው በጸጋው አለው በፀጋው በፀጋው ሲሉ ምን ማለት ነው? በጸጋው ማለት የእኛ ስንፍና መሸፈኛ ነው። አንድ ነገር ልንገራቸው ለመዳን ምንም አላስከፈለንም። በክርስቶስ የመስቀል ስራ ድነናል። ፔሬድ አበቃ። ለምንድን ነው በነፃ የዳን ነው ክፈል ብንክባል መክፈል ስለማንችል፣ ዋጋውን አንችለውም። ዋጋው እኮ ክርስቶስን በመስቀል ላይ ምን አስደርጎታል? ዋጋ አስከፍሎታል። በደሙ የዋጃትን እኮ ነው የሚለው ተከፍሎልናል። ተከፍሎልናል ግን ማለት በእግዚአብሔር ቤት ውስጥ አሁንም በጸጋው ነው የሚኖረው ማለት አይደለም። ስለ ህይወት ዋጋ ልንከፍል ተጠርተናል። በስሙ ልናምን ብቻ ሳይሆን መከራ ልንቀበል ተጠርተናል ተብሎ ተጽፎ ይሄ በነፃ የዳንን በክርስቶስ የመስቀል ሥራ ድኝ ያለው የሚል መዳኑ የከበረ የሆነለት መዳኑን ያከበረ እግዚአብሔር ያመሰግናል። በራሴ መዳን አልችልም አድነኛል ብሎ ያለ ይሄን የከበረውን ነገር ዋጋ ከፍሎ በሱ ዘንድ ምን ማድረግ አለበት? መጠበቅ አለበት። ከዚህ በኋላ የእኛ አይደለንም። የማንን? የክርስቶስንን። ተገዝተናል። የህይወታችን የህይወታችን አቅጣጫ እኮ ነው የተለወጠው። እንዴት ነው ድነትን ያገኘነው? በዳንን ጊዜ እኮ ከጨለማ ወደሚደነቅ ብርሃን የመጣ ነው። ሌላ ዓለም ውስጥ እኮ ነው ያለ ነው። እኔ ከመዳኔ በፊት አስበው አልመው የነበረው ሌላ ዓለም፣ ምኞቴም ፍላጎቴም ሌላ ነው ሆኜ የተገኘሁት ሌላ ነው። ድነት በህይወታችን የሚያመጣው ይሄን ነው። ጳውሎስ በደማስቆ ሲገናኝ ጌታ ሆይ ምን አደርግ ዘንድ ተወዳለህ አለ። ህይወቱ ተቀየረ፣ ሌላ ሰው ሆነ። ወንጌል፣ ድነት ሌላ ሰው ነው የሚያደርገን። ይሄንን አዲሱን ህይወት ወገኖቼ የእግዚአብሔርን ቃል ካልተማርን፣ በመሪዎች ካልታገዝን፣ ካልተጸለልን፣ ካልተመከርን፣ ካልተገሰጽን ቤታችንን ልጆቻችንን ጓዳችንን ካላስፈተሽን አንዘልቅም። ልንገራቸው አንዘልቅም፣ አይዘለቅም። ክርስትና ድብቅብቆሽ አይደለም። ትዳርህ የሚጠበቀው አንተ ሰባቱ የትዳር መጠበቂያ መጽሐፍ ስላነበብክ አይደለም። ትዳርህ የሚጠበቀው በቤተ ክርስቲያን ስር ሰደ ስትቀመጥ ለትዳር ሌላ ጉልበት ነው። መሪዎች አሉ። አንተ በስታስቸግራት ባለቤትህ ዳኙኝ ብላዝ ትመጣለች። ይዳኛል ነገሩ ስታስቸግርህ መተዚህ ስትነግር ነገሩ ይፈታል። እየሰማችሁ ነው? ይሳለጣል። እንደዚህ መስሪያ ቤት ስትሰራ ያልተገባ ነገር ስታረካለ የተያስክበት ቤተክርስቲያን ካለ መሪዎች፣ እዚያ ያሉ ሰዎች ይህ ሚስጥር የሚያውቁ ከሆነ መጥተው ይናገራሉ። ትታረማለ፣ ትስተካከላለ፣ ዲሲፕሊን ትደረጋል። ቤተ ክርስቲያን ወገኖቼ፣ ፕሮግራም አይደለም። ፕሮግራም አይደለም በሉኝ። ፕሮግራም አለ። ቤተክርስቲያን ምን አይደለም ፕሮግራም። ቤተሰብ ነው። የክርስቶስ አካል ነው የክርስቶስ ቤተ መቅደስ ነው ወገኖች ዛሬ እዚህ ነው የተቀመጥከው ነገ የት እንደምትሄድ ምን ታውቃል እግዚአብሔር የት ይውሰድህ ምን አይነት ቦታ ምን ኃላፊነት ይስጥ ምን ታውቀዋለ የሀገር መሪ አርግህ የቤተክርስቲያን መሪ አርግህ በእጅ ቤተክርስቲያን ፕላንት ታደርግ እንደሆን ወይ ደግሞ ምን ምንድን ነው የሚሆነው ትልልቅ ኃላፊነት ቦታ ላይ ልትቀመጥ እኮ ትችላለ ያኔ ዛሬ የበላ ሆኖ የሚያቆመ መጽሐፍ ቅዱስ መልካሙን ስራችሁን አይተው የሰማዩ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ምን ያድርግ? ይብራ ይላል። መልካሙን ስራችሁን አይተው ዛሬ ሐኪም ሆነው ሐኪም ቤት ስትሄዱ በጣም ኮታ ስላላችሁ ለካርድ አንድ ሺህ ብር ትከፍሉና ማያስፈልጋቸው ደም፣ ሽንት፣ ሰገራ ነበር ድሩ አሁን ሲቲስካን፣ አርትራሳውንድ እንትን በሙሉ መክፈልማ እንደምትችሉ ከተገመተ በቃ ምንም ገና እኮ ይታወቃል እኮ በአንድ ኬኒን እንደምትቆም ይታወቃል። ግን በቃ አሰራሩ ነው፣ ሲስተሙ ነው። ፍርድ ቤት ዛሬ እኮ ፍትህ አንድ ጉዳይ እንትን ለማድረግ በቃ ትቸገራላችሁ። እኔ አሁን የሆነ ኬዛለ የፍርድ ፍርድ ቤት ኬዛል በቃ ሄዳችሁ መድሃኔ ያለም እንግዲህ ያረገነን ያርገ ነው የሚባለው። ምንም ምንም ምንም አንተነ የምትጠበቀው አንቺ ነሽ የምትጠበቂው አንተ በክርስቶስ ብትቀመጥ አንተ በክርስቶስ እውነተኛ መንፈሳዊ ብትሆን ጻድቃን ከፍ ከፍ ሲሉ አገር ይለማል ይላል። እግዚአብሔር ይመስገን አገር ይለማል። ወገኖቼ ዛሬ መንግስት አንድ ፕሮጀክት ለመስራት እቅድ ሲያወጣ አስር ሚሊዮን ብር ሲመድብለት ሰባቱ ሊበላ ይችላል። በሶስት ሚሊዮን በቀጠንጣናው አድርገው ይሰሩታል። አንተ ብትመደብስ ስንት ታስበላለህ? ወይ ስንት ትበላለህ? እውነተኛ ከሆንክ እውነተኛ ከሆንክ ሰባቱንም ሚሊዮን አስሩንም ሚሊዮን ስራው ላይ ታውለዋለ። ለምን በቃል ቢሆን በስራ የምታደርጉትን ለእግዚአብሔር ክብር አድርጉት ተብሎ ተጽፏል። ወገኖቼ በአሁን ሰዓት ለቤተ ክርስቲያን ያለነው ተስፋ፣ ለአገራችን ያለነው ተስፋኛ ቤተ ክርስቲያን ናት። በቤተ ክርስቲያን ውስጥ ያሉ ቅዱሳን ደቀ መዝሙር ከሆኑ በአገር ደረጃ ለውጥ ይመጣል። በአገር ደረጃ አገር ያርፋል። ወገኖች አገር ሰላም ይሆናል። አያችሁት? ለመነገድ እንዴት አይነት ችግር እንዳለ ነጋዴዎች ታውቃላችሁ? እንዴት አይነት ችግር ነው ያለው? በጣም ከባድ ችግር ነው ያለው። ማን ያስተካክለው እሱን? ሀብታም መሆን የሚፈልግ ባለጥንት መሆን የሚፈልግ ሊያስተካክለው አይችልም፣ ግን ክርስቲያን ያስተካክለዋል። ለምን የክርስቶስ መልእክተኛ ነኝ ብሎ ስለሚል፣ በገንዘብ ስለማይታለን። የመጨረሻ አንድ ነገር ልናገርና ልጨርስ። እዚህ መገናኛ የመንገድ ትራንስፖርት ውስጥ ይሰራ የነበረ አንድ ክርስቲያን ወንድም አለ። እኔ በአካል አላውቀውም፣ ዝናውን ነው የማውቀው። እዚህ ውስጥም ሊኖር ይችላል አላውቅም። በአገር ደረጃ ስለሱ ነገር ይሰማል በመልካም ስራው ማለት ነው። ይሄ ሰው እንደወጣ የመንጃ ፍቃድ እዛ ውስጥ እኮ ነው በጣም በጉቦ በምንም ይሰራ ነው። እሱ ቢሮ ይወጣና መጀመሪያ ያሰልፍና እሱ ጋር የሆኑትን ቦታ ቦታ ያስይዛል። ትልልቆችን ያስቀድማል እንደዚህ ከዛ አይ አንተ ኔጋ አይደለም እዛ ሄድ ምናምን ብሎ ከጨረሰ በኋላ ገብቶ ቢሮ ይሰራል። እስቴ ፑተ ጥብቆ ይመጣል። እንዲህ ለማድረጉ መንግሥት ደመወዝ ይከፍለዋል፣ በነፃ አይደለም። ከሱ ግን ይሄንን የተቀመጠበትን ቦታ በአክብሮት ስለምን ከማንም ገንዘብ አይቀበልም። ከማንም ሌሎች ቀኑን ሙሉ ስትጋፊ በመስኮት እያየ ዝም ይልሽ ልክሱ ጋር ስትደርሺ እዚህ አይደለም ስድስት ቁጥር ሂጂ ይላል። ቀኑ ሙሉ ደክመ ማለት ይሄ የለም ያ የለም ይሄ የለም ይላል። አገር ይማረራል። ኃጢአተኞች ከፍ ከፍ ሲሉ ኃጢአተኞች ሲሰለጥኑ ምድር ትጨነቃለች ነው የሚለው። ተጨንቀናል ወገኖች፣ ብዙ ተጨነቀን ቤተክርስቲያን ከዚህ በኋላ ደቀ መዝሙር ወደ ማፍራት መምጣት አለባት። ለራሷ ትቆማለች። በዓለም ብርሃን ትሆናለች። ለመዳም ምክንያት ትሆናለች። ወገኖቼ ህብረታችን ምንድን ነው? መልሱልኝ። ህብረታችን ህብረታችን እንግዲህ ህልውናችን ከሆነ ከህብረት አትጉደን። ተያያዙ፣ በቤተ ክርስቲያን ተያያዙ። እግራችሁ ባለበት በደረሰበት ቦታ አታምልኩ፣ አትሂዱ። ሌላ ቦታ ስራችሁ ያለበት ቦታ ቁጭ በሉ። ራሳችሁን አስገምግሙ፣ አሳዩ። ያን ጊዜ የእናንተ ለውጥ ሰዎች ያያሉ። ተለወጠች እቺኩ። በፊት እኮ እንዲህ አልነበረም። በቃ እናውቀዋለን እኮ እግዚአብሔር ፍካለ ቦታ እኮ እንትዳርገ በቃ ወንድም ታፈራለ፣ እህት ታፈራለ፣ ትዳር ትመሰረታለ፣ ኑሮን ታሳያለ። የተፈተነ ስብዕና ይኖራል። ከዚህ ውጭ ያለ እንቅስቃሴ በሙሉ ለክርስትና ጉዞ፣ ለክርስትና መንገድ የሚያዋጣ አይደለም። እግዚአብሔር የሰማነውን ይባርክልን። እንጸልያለን። ጌታ ሆይ የህይወት ቃል ስለሰጠህን ተመስገን። እውነት የሆነ ነገር ስለሰጠህን ተመስገን። ልብን የሚያቀና አካሄድን የሚያቀና ለፍፃሜያችን ተስፋ ያለው እውነት ስለነገርከ እናመሰግናለን። የቃል መንፈስ ያገኘን የቃል መንፈስ ያገኘን ይሄ የሰማነው ቃል ጌታ ወይ በውስጣችን ዘልቆ ገብቶ ህይወታችንን ያቅና፣ አካሄዳችንን ያቅና፣ አስተሳሰባችንን ያቅና። በዚህ ዓለም በዚህ በምንኖርበት በጨለማው ዓለም ውስጥ አሸንፈን ብርሃን አብርተን ብርሃን በጨለማ ይበራል ጨለማም አላሸነፈውም እንደሚል አሸንፈን የምንወጣበትን ጥበብና ማስተዋል እንድናገኝ በኢየሱስ ስም ርዳ፣ በኢየሱስ ስም ርዳ፣ በኢየሱስ ስም ርዳ። ጌታ ሆይ አንተ ትልቅ ነህ፣ አንተ ገናና ነህ። እኔንም አንደበቴን ስለከፈት የምናገርበትን ጥበብና መንፈስ ስለሰጠኝ ተመስገን። ወገኖቼንም ስለረዳቸው ልቦናቸውን ስለከፈት የቃል መንፈስ እንዲያገኛቸው ስለወደድ ክብር ላንተ ይሁን። በምድሪቷ ላይ ትልቅ ነገር እንዲሆን አድርግ። በምድሪቱ ላይ ያለውን ክፉ ቀንበር ይሰበል በጌታ በኢየሱስም ምድሪቱን አዙሪት ውስጥ የከተተ በብዙ ነገር ውስጥ የከተተ ዘንዶ